የብልጽግናው ምክትል ኢታ ማዦር ሹም ጄኔራል አበባው ደሴ ገብተዋል። ሌሎች የብልጽግና ጄኔራሎች የውጊያ ቅድ ክለሳ ለማድረግ በማጤን ላይ ናቸው። ተጨማሪ ሰራዊትም ወደ አማራ ክልል እንዲገባ ተጠይቋል። በሌላ በኩል አፋብሃ መኒልክ ዘመቻ አባናደው በሁለተኛ ቀን ውለው በአምስቱም ኮሮች ና በእዙ ልዩ ዘመቻ ከፍተኛ ድሎችን በማስመዝገብ ላይ ነው ሙጃ ከተማ አንጎት ና ጋዞ ወረዳዎችን ተቆጣጥሮ ጋሸና ከተማ ለመግባት ከፍተኛ ትንቅንቅ ላይ ይገኛል በአምባሰል ተራሮች ላይም ከፍተኛ ውጊያ አለ። ዝርዝር የግንባር መረጃውን ይዘናል ህዋት ከሱዳን ወደ ትግራይ ከባድ የጦር መሳሪያዎችን ማስገባቱን ወታደራዊ ምንጮች ጠቁመዋል። ከሱዳን ወደ ትግራይ የገባው የጦር መሳሪያ እንዴት ገባ፣ በየትኞቹ ማዕከላት ተከማቸ የሚለውንና የገባውን ከባድ የጦር መሳሪያ በተመለከተ ዝርዝር ወታደራዊ መረጃው ተሰናድተዋል። በሸዋ ግንባር ከባዱ ምሽግ ተሰብረዋል። በአምስት አቅጣጫ የመጣው የብልጽግና ጦር ተመጥተዋል። የአፋር ሸዋ ጠቅላይ ግዛት እዝ በብልጽግና ጦር ላይ የተቀዳጀውን ታላቅ ድል ቀጥታ ከግንባር መረጃው ይቀርባል። ሰላም ጤና ስጥለን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግና ጄኔራሎች የውጊያ ቅድ ክለሳ ለማድረግ በማጤን ላይ ናቸው። ተጨማሪ ሰራዊትም ወደ አማራ ክልል እንዲገባ ተጠይቋል። የብልጽግና ጄኔራሎች የውጊያ ቅድ ክለሳ ለማድረግ በማጤን ላይ ናቸው ያሉት ወታደራዊ ምንጮቻችን፣ በተለይ ሰራዊቱ በወሎ ቤት አማራ የውጊያ ቀጠናዎች የደረሰበት የትላንቱ ሽንፈት በከፍተኛ መኮንኖች ዘንድ ብስጭት ፈጥረዋል። ከሰሞኑ የብልጽግና ሰራዊት ምክትል ኢታማዦር ሹም ጄኔራል አበባው ታደሰ በአማራ ክልል በተለያዩ ከተሞች ከብአዴን ባለስልጣናት ጋር ስብሰባ አድርገዋል። ጄኔራሉ በደብረ ብርሃን ከተማ የኬሚሴ ኦሮሞ ብሔረሰብ ዞንና የሰሜን ሸዋ አመራሮችን በደሴ ከተማ ደግሞ የሰሜን ወሎና የደቡብ ወሎ ዞን አመራሮችን ሰብስበው ባወያዩበት ወቅት ሰራዊት ለሌላ ግዳጅ የሚፈለግ በመሆኑ የክልልና የዞን የጸጥታ አቅሞችን ማሳደግ እንደሚገባ የገለጹ ቢሆንም የትናንቱ የወሎ ቤት አማራ ከፍተኛ ወታደራዊ ድል ግምገማቸውን አዛብቶታል። ከፍተኛ ሽንፈት እያስተናገደ የሚገኘው የብልጽግና ሰራዊት ተከታታይ ሽንፈቶችን ለመ ቀልበስ አልበስ ጄኔራሎች የውጊያ እቅድ ክለሳ ለማድረግ እያጤኑ ስለመሆኑ ነው ወታደራዊ ምንጮቻችን ያረጋገጡት። በአሁኑ ሰዓት ጄኔራል አበባው ታደሰ በደሴ ከተማ ከሰሜን ምስራቅ እዝ ጄኔራል መኮንኖች ጋር የውጊያ እቅድ ክለሳ ለማድረግ ስብሰባ መቀመጣቸውን የገለጹት ምንጮች ጄኔራሉ በትናንቱ የአፋብሃ ምኒልክ እዝ የፋኖ ኃይሎች ድል ከፍተኛ ብስጭት ውስጥ እንደገቡ ነው የተጠቆመው። በዚህ ወደር ያልተገኘለት ሽንፈት የተነሳ በቀጠናው የብልጽግና ሰራዊት አዋጊ የነበሩ መስመራዊ መኮንኖችን ጨምሮ አስተማሪነት ያለው ያሉትን የመረሸን እርምጃ እንዲወሰድባቸው ግምገማ ላይ ስለመሆናቸው ተጠቁመዋል። እና አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ በሚል መመሪያ ሰጥተው የነበረ ቢሆንም ይህን መመሪያቸውን መልሰው ለማጤን ተገደዋል። ጀኔራል አበባው ለከፍተኛ ካድሬዎች በሰጡት መመሪያ መከላከያ ሰራዊቱን ለሌላ ግዳጅ ለማዘጋጀት ያነሱትን ወታደራዊ እቅድ ግልጽ በሆነ ቋንቋ በዝርዝር ባያስረዱም አለቃቸው አብይ አህመድ በቀይ ባህር እያዋለዱት ከሚገኘው ድንበር ተሻጋሪ ጦርነት ጋር ሊያያዝ እንደሚችልና በቀጠናዊ ጦርነቱም ለማዝመት አላማ በማድረግ እንደሚሆን ተገምተዋል። እንዲያም ሆኖ የትናንቱ የወሎ ቤት አማራ የፋኖ ኃይሎች ከፍተኛ ወታደራዊ ድል በሰራዊቱ ጄኔራል መኮንኖች ዘንድ ከፍተኛ መረበሽ የፈጠረ በመሆኑ ከውጊያ እቅድ ክለሳ እስከ ተጨማሪ የሰው ኃይል ድረስ ወደ ክልሉ የማስገባት ወታደራዊ ውሳኔዎች ይጠበቃሉ። በአፋር የሚገኘው የሜካናይዝድ እዝ ተጨማሪ ኃይሉን ወደ ሰሜን ወሎ ቀጠና እንዲያስገባ የታዘዘ ሲሆን ተፈጻሚነቱ ገና ቢሆንም መቀመጫውን ሐዋሳ አድርጎ ዋና ሰራዊቱን በጉጅና ቦረና አሪሲና ባሌ ቀጠናዎች ያደረገው የደቡብ እዝ አንድ ኮር ወደ አማራ ክልል እንዲገባን ለማድረግ የውሳኔ ሀሳብ ስለመቅረቡም ወታደራዊ ምንጮች ጠቁመዋል። ጄኔራል አበባው ሰራዊቱ ለሌላ ግዳጅ ከአማራ ክልል ሊወጣ ነው ባሉ በቀናት ልዩነት በወሎ ቤት አማራ ከስድስት በላይ ሞርተር፣ ከሰባት በላይ ዲሽቃ፣ በርካታ ብሬን፣ ስናይፐሮችና በመቶዎች የሚቆጠሩ የነፍስ ወከፍ መሳሪያዎችን በአስር ሺዎች የሚቆጠሩ የቡድንና የነፍስ ወከፍ ተተኳሽ መሳሪያዎችን የፋኖ ኃይሎች በመማረካቸው ውጊያው በከፍተኛ ሁኔታ መልኩን ለመቀየሩ ጉልህ ማሳያ ሆነዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መኔሌ ከዝ መስከረም 14 ቀን 2018 ከጥዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም ዓሊ በአምስት ሆምኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች አስመዝግበዋል። ይህ ድል የፋኖ ኃይሎችን የወታደራዊ ቁመና ያስመሰከረ፣ በአንጻሩ የብልጽግና ሰራዊትን መፍረስ ያሳየ ሆኖ ታይቷል። የብልጽግና ጄኔራሎችን ለውጊያ እቅድ ክለሳና ተጨማሪ ሰራዊት የማስገባት የውሳኔ ሀሳብ እንዲያቀርቡ ያስገድዳቸውም የፋኖ ወታደራዊ ጥንካሬ ከአቅም በላይ መሆኑ ነው። አድማጭ ተመልካቾቻችን በወሎ ቤት አማራ አዳሩንና ረፋዱን ያለውን አፍላ የውጊያ መረጃዎች ቀጥታ ከግንባር በአርበኛ ተስፋ ልሳኑ በኩል እንደሚከተለው ይቀርበዋል። በወሎ ቤት አማራ ዘመቻ ተጀምረዋል። ወሎ ዳር እስከ ዳር የብርሃኑ ጁላን ጦር መደምሰስ ብቻ ሳይሆን እጅ ወደ ላይ ብሎ እጅ እንዲሰጥ በማድረግም ላይ ነው። ዘመቻው ደግሞ በቁሙ ትግል ሲሰምርለት በነበረው የምዕራብ ወሎ አባናደው አርበኛ ሳጅን አደማሊ ስም ተሰይሟል። አርበኛ ሳጅን አደማሊ በተንቀሳቀሰባቸው ቦታዎች ሁሉ የአገዛዙን ሰራዊት ሲንድ ሲማረክና ሲደመሰስ፣ እንደዚሁም የቦምብ ስፔሻሊስት በመሆን ከሁለት ዓመት በላይ በተለይም በምዕራብ ወሎ ወረዳዎች ታምር ሲሰራ ቆይቶ ከወራት በፊት ጠላትን ሲረፈርፍሎ በመጥፎ አጋጣሚ መሰዋቱ ይታወሳል። ታዲያ በቁሙ ትግል የሚሰምርለት ተሰውቶም በስሙ የታወጀው ዘመቻ በወሎ ተናዳፊ ፋኖዎች ሰምሮለታል። ዘመቻ አባናናደው ሳጅን አደማሌ በትናንትናው ዕለት ዘመቻው ከመታወጁ አፋብሃ ምስራቅ አማራ ሚኒልክ እዝ ድል በድል ተመሻብሷል። አምስቱ የአፋብሃ ኮሮችና አፋዶ ወሎ ቤት አማራ ጠቅላይ ግዛትዝ ታላቅ ጀብዱ ፈጽመዋል። አፋብሃ በሁሉም ኮሮች በሰራው ድንቅ ኦፕሬሽን ስድስት ሞርታር፣ ስድስት ድሽቃ፣ አስራ አራት ብሬን፣ ዘጠኝ ስናይፐር ሁለት መቶ ሰላሳ ስምንት በላይ ከላሽንኮቭ እና በርካታ ተተኳሽ እንደዚሁም አንድ ኦራልና አንድ ሴኔትሯ በፋኖች መማረኩን ታውቋል። ከአራት መቶ በላይ የብርሃኑ ጁላ ጦርም ተደምስሰዋል። ፋኖ የማጥቃት ስጋሴውን ዛሬም የቀጠለ ሲሆን የደጋው መብረቅ ክፍለ ጦርና ላስታ ሳምኖኮር አንጎትና ጋዞ ወረዳን ተቆጣጥረዋል። ወረዳዎቹን ሲቆጣጠሩም ወታደራዊ ስትራቴጂክ ቦታ የሆነችውን ጋሸና ከተማ ለመቆጣጠርም በአሁኑ ሰዓት ከባድ ውጊያ በአካባቢው እየተደረገ ይገኛል። ሙጃ ከተማንም በላስታ ሳምኖኮር ቁጥጥር ስር ውላለች። በአሁኑ ሰዓት በከላላ ኩታበር ዙሪያ አምባሰ ና እና በሰሜን ወሎ በርካታ ወረዳዎች ከባድ ውጊያ ያለ ሲሆን የወሎ ግንባር ዘገባዎችን በምሽቱ የግንባር ዘገባችን ይዘን የምንመለስ ይሆናል። ለተጠናቀሩት የግንባር ዘገባዎች ተስፋ የልሳኑ ነኝ። ከትግሉም ህዋት ከሱዳን ወደ ትግራይ ከባድ የጦር መሳሪያዎችን ማስገባቱ ተሰማ። ህወት የጦርነት ዝግጅቱን አጠናክሮ ቀጥሏል። ሰራዊቱን ለማስታጠቅ ከፍተኛ ቁጥር ያለው ጦር መሳሪያ በሱዳን በኩል እያስገባ መሆኑን ወታደራዊ መረጃዎች ያመላክታሉ። ከሱዳን ወደ ትግራይ የገባው የጦር መሳሪያ የኤርትራ ነፃ መሬትን በመጠቀም እንደሆነ ነው የተጠቆመው። በሌሊት በሸራ የተሸፈኑ ተሽከርካሪዎች ወደ መቀሌና ሽሬ እንዲሁም ወደ ጦር ካምፖች መጓዛቸውን ከወታደራዊ መረጃው ላይ መረዳት ተችለዋል። ከፍተኛ ቁጥር ያለው ጦር መሳሪያ ከተራገፈባቸው የትግራይ ከተሞች መካከል መቀሌና ሽሬ ዋነኞቹ ናቸውም ተብለዋል። በተጠቀሱት ከተሞች ላይ የአጭር ርቀት ተወንጫፊ አነስተኛ ድሮኖችና ላይት ሮኬቶች ተራክፈዋል። ጦር መሳሪያዎቹ የገቡት ጄኔራል ፍሳ ማንጁስ ወደ ፖርት ሱዳን መሄዳቸውን ተከትሎ ነው። ጄኔራሉ ጦር መሳሪያዎችን በግዥም ሆነ በእርዳታ መልክ ከሱዳን ወደ ትግራይ ለማስገባት ወደ ሱዳን በተደጋጋሚ ተጉዘዋል። በቀጠለው የውክልና ጦርነት ውስጥ ከሁለቱ ተፋላሚ ኃይሎች ለጄኔራል አልቡርሃን ወግኖ የሚዋጋውን የህወሓት ታጣቂ ኃይል በገዳሪፍ፣ ከሰላ፣ ዋድ መዲኒና ፖርት ሱዳን ከተሞች የግንኙነት ቢሮ መክፈቱን መዘገባችን አይዘነጋም። የህዋቱ ጀኔራል ፍሳ ኪዳኑ ወደ ሱዳን ያደረጋቸው ተደጋጋሚ ጉዞዎች ከግብጽና ሱዳን ባለስልጣናት ጋር የጦር መሳሪያ አቅርቦት በተመለከተ ውይይት ማድረግ እርዳታና ግዢዎችን ለማሳለጥ ሲሆን በዚህ ግንኙነት መሰረት ከሰሞኑ ከባድ የጦር መሳሪያዎች ወደ ትግራይ መግባታቸው ተረጋግጠዋል። ከሱዳን የመጣው ጦር መሳሪያ ወደ ግራ ካሶና ደደቢት የህወት ወታደራዊ ካምፖችም እንደተወሰደ ታውቋል። ይህም የአራተኛው ዙር ጦርነት አይቀሬ ስለመሆኑ አመላካች ሆነዋል። ይህ እንዲህ እንዳለ ከትግራይ ጋር በተያያዘ በወጣ ሌላ መረጃ በስድስት ወረዳዎች ውስጥ ኮሌራ ወረርሽኝ መከሰቱ ያሳያል። ከመስከረም ስምንት ወዲህ ከሶስት መቶ በላይ ሰዎች በኮሌራ በሽታ መያዛቸው ታውቋል። የአውሮፓ ህብረት የሲቪሎች ጥበቃና የሰብአዊ እርዳታ ስራዎች መምሪያ እንዳስታወቀው በበሽታው የተያዙ ሰዎች የተመዘገቡባቸው ወረዳዎችም ሰለዋ፣ ሳምረ ሰይምቲ አዲያቦ ማዕከል አዲያቦ አዲ ዳዕሮ ና ዛና ናቸው። በክልሉ በተከሰተው የኮሌራ በሽታ ህይወታቸው የሚያልፍ ታማሚዎች ምጣኔ ሶስት ነጥብ አንድ በመቶ መሆኑን ና ይህም ምጣኔ በዓለም አቀፍ ደረጃ አጣዳፊ ተብሎ ከሚታወቀው ምጣኔ አለፈ እንደሆነም ተመላክቷል። የኮሌራ በሽታው መነሻ የወርቅ ማዕድን ቁፋሮ የሚካሄድባቸው አካባቢዎች ናቸው ተብለዋል። አማራና የቤንሻንጉል ጉምዝን ጨምሮ በሌሎች ክልሎችም ኮሌራ እንደገና ማገርሸቱ ታውቋል። አማራፋኖስ ባይ ድርጅት ሸዋ ጠቅላይ ግዛት እዝ የማህመድ ቢሆነ የኮራ አካል የሆነው የጀግናው አስቴጎማ ተራራ ክፍለ ጦር በይፋት አውራጃ እንጾኪያ ገምዛ ወረዳ መስከረም 14 2018 ዓ ም በአምስት አቅጣጫ የተንቀሳቀሰ የጥላት ሀይልን መክቶ እና ደቁሶ ወደመጣበት በሽንፈት መልሶታል። ልዩ ስማቸው መቅደሳ እና 44 በተባሉ ቦታዎች ነበልባሎቹ አይበገሬ ሻለቃ እና የአያሌው መክት ሻለቃ ፋኖቻችን እስከ አፍንጫው የታጠቀውን ያገዛዙን ጦር ገጥመው ያለምንም መስዋዕትነት እና ጥበብ በተሞላበት የውጊያ ስልት ከፍተኛ ድል አስመዝግበዋል። ጠላት ሬሳውን እንኳን ለማንሳት ፋታቶ ከመደበኛ ወታደራዊ አሰላልፍ ውጭ ተበትኖ ወደ መጣበት ተመልሷል ማለት ነው። በዚህ እለት ልዩ ስማቸው አፍሶ፣ አጋምሶ አምባ እና ዝላይ በሚባሉ አካባቢዎች በነዚህ አቅጣጫዎች ላይ የተንቀሳቀሰውን ያገዛዙ ኮማንዶ ጥምር ጦር የጀግናው አስቴጎማ ተራራ ክፍለ ጦር፣ የአርበኛ ሸጌ ሻለቃ ከፍተኛ ጉዳት አድርሰውበታል። በየቀኑ በሚደረጉ አውደውጊያዎች የፋኖ ወታደራዊ ብቃት እየጨመረ በመሆኑ በዚህ አውደውጊያ የታየ ሆኗል ማለት ነው። በአንጻሩ ጠላት እስራኤል እየተበተነ እየፈራረሰ ያለበት ሁኔታ ነው ያለ። እነዚህ የዕለት ተዕለት የውጊያ እቅዶቻችን ናቸው፣ እያስኬድናቸውም እንገኛለን። የዕለት ውጊያዎች የአገዛዙን ጦር ሞራል እያለሸቁት እያፍረከረኩት እየሸረሸሩት የሚገኙ በመሆናቸው በደርግ ጊዜ የነበረው ታሪክ እየተደገመ ይገኛል። የጀግናው አስቴጎማ ተራራ ክፍለ ጦር የአበበ ዳምጠው ሻለቃና ፈጥኖ ሻለቃ በጥምረት በመሆን ደግሞ በአሰለሌ ቀለበት ወንበር በአምቧ ዜሮ ስምንት ቀበሌ መሽጎ የነበረውን የጠላት ኃይል ላይ በጋራ ባካሄዱት ኦፕሬሽን በከፍተኛ ጥንቃቄ የተገነባውን ምሽግ ሰብረው በጠላት ላይ ከፍተኛ ጉዳት አድርሰዋል። ጉዳቱም እንግዲህ ከሰብአዊ ጉዳት በዘለለ ቁሳዊ ኪሳራ አድርሶበታል ማለት ነው። በጠላት ላይ በአውዲዮ ውጊያዎቹ የደረሱት ጉዳቱ ወጣቶች እየተጣሩ ስለሆነ እንግዲህ በቀጣይ ለህዝብ ይፋ የምናደርግ ይሆናል። ለጊዜው ከዚህ መግለጫ ጋር የፈረሰውን የጠላት ምሽግ የሚያሳይ ተንቀሳቃሽ ምስል በቪዲዮ አያይዘን እንለቃለን። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛትን በተመለከተ ደግሞ የቤት አማራ ኮር አካል የሆነው ጀግናው የጽናት ክፍለ ጦር ሶስተኛ ሻለቃ መስከረም ዘጠኝ ሁለት ሺ አስራ ስምንት ዓመተ ምህረት ከምሽቱ አራት ሰዓት በደላንታ ወረዳ የፀሐይ መውጫ ከተማን ተቆጣጥሮ አድሯል። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ህዝብ በቀጠናው እያደረገ ያለውን እንቅስቃሴ በአዲስ መንፈስ እያሰፋና እያጠናከረ ሲሆን በቀጣይነት ዝርዝር መረጃዎችን ለህዝብ ይፋ እናደርጋለን። ለጊዜው የነበሩኝ የግንባራው ደወሎች እነዚህን ይመስላሉ። ድለ አማራ ፋኖ ህዝባዊ ድርጅት ድለ አማራ ህዝብ ድለ ኢትዮጵያ ህዝብ መስከረም 14 2018 ዓ.ም አርበኛ አበበ ሙላቱ ከግንባር አመሰግናለሁ። በመጨረሻም የአስመራው መንግስት ዲፕሎማሲያዊ ሩጫ የፕሬዝዳንት ኢሳያስ አፈወርቂ መንግስት የብልጽግና አገዛዝ ድንበር ተሻጋሪ የጦርነት ስጋት ደቅኖብኛል በሚለው ግምገማው ከወታደራዊ ዝግጅት ጎን ለጎን ዲፕሎማሲያዊ ትግሉን አጠናክሮ ታይተዋል። ለወትረው ጠላቶቼ ከሚላቸው እነሱም አምባገነን ከሚሉት ምዕራቢያን ጋር መቀራረብ አሳይተዋል። በውጤቱም በጠላትነት የመተያየቱን የፖለቲካ ሂደት አለዝበዋል። የኤርትራ ተወካዮች፣ የአስመራ መንግስት መልእክተኞችና ዲፕሎማቶች ከተመድ ከአሜሪካና ከእንግሊዝ ጋር ባደረጉት ውይይትና ባሰሙት አቤቱታ አዎንታዊ ምላሽ አግኝተዋል። በተለይም ከአሜሪካ ጋር የግንኙነት መሻሻል ተስፋ ይዘዋል። በኒውዮርክ ሰማንያኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የብልጽግናው አገዛዝና የአስመራው መንግስት ተወካዮች በተለያየ ጎራ ተገንተዋል። በቀጠናዊ ቀውስ ጠማቂነት የእርስ በእርስ መወነጃጀልና ወታደራዊ ፍጥጫ ውስጥ የገቡት ሁለቱ ኃይሎች በተመድ ጉባኤ ላይ የየራሳቸውን የዲፕሎማሲ ትግል ሜዳ ለማስፋት ጥረት ላይ ናቸው። ከተመድ አመታዊ ጉባኤ ጎን ለጎን የኤርትራ ውጭ ጉዳይ ሚኒስተር ኦስማን ሳልህ ከፕሬዚዳንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ቦሎ ጳውሎስ ጋር ተገናኝተው እንደሚመክሩ የአፍሪካ ኢንተለጀንስ ዘገባ አመላክተዋል። ዘገባው የኤርትራና አሜሪካ የቀደመ የሻከር ግንኙነት በመጠኑ መሻሻል ማሳየቱን አትተዋል። ከዚህ ቀደም በአሜሪካ የኤርትራ ቆንጽላ ኃላፊ የሆኑት ብርሃኔ ሰለሞን በስቴት ዲፓርትመንት የምስራቅ አፍሪካ ጉዳዮች ረዳት ኃላፊ ከሆኑት ቪንሴንት ስፔራ መምከራቸው ሌላኛው ማሳያ ነጥብ ሆኖ ተነስተዋል። አዲሱ የትራምፕና የኢሳያስ መቀራረብ የኤርትራ ጎረቤቶች ጋር ባለው ሁኔታ የሚቃኝ ነው። በሱዳን የእርስ በርስ ጦርነት ውስጥ የኢሳያስ እጅ መኖሩ በአሜሪካና በምዕራባውያን ዘንድ የታወቀ ነው በየትኛውም ሁኔታ በጎረቤት ሀገራት በሚከሰቱ ችግሮች ምዕራባውያኑ ኢሳያስን የችግሩ አካል ማድረጉ የተለመደ ቢሆንም ትራምፕ ወደ ስልጣን መምጣታቸውን ተከትሎ ቀጠናዊ ፍረጃው የቀነሰ መስለዋል ፕሬዚዳንት ኢሳያስ ሀገራቸው ኤርትራ ከአሜሪካ ጋር ያላትን ግንኙነት ማሻሻል እንደምትፈልግ የገለጹ ትራምፕ አርባሰባተኛው የአሜሪካ ፕሬዚዳንት ሆነው ድጋሚ ወደ ስልጣን በመጡ ወቅት በላኩት የእንኳን ደስ አለዎት መልእክት ነበር ትራምፕ ለኢሳያስ መልእክት አዎንታዊ ምላሻቸውን በደብዳቤ አድርሰዋል የኤርትራና የአሜሪካ ግንኙነት እንደሚሻሻልም ትራምፕ ለኢሳያስ በላኩት ደብዳቤያቸው መግለጻቸው ይታወሳል። ኤርትራም በማስታወቂያ ሚኒስትሯ በኩል ለትራምፕ በሰጠችው ምላሽ በግንኙነቱ ደስተኛ መሆኗን ገልጻ ነበር። ከዚያ በኋላ እየወጡ ያሉ ቀጠና ትንታኔዎች ግን ግንኙነቱ ላይሻሻል እንደሚችል ያሳያሉ። የፕሬዚዳንት ኢሳያስ አፈወርቂ መንግስት የቀጠናው አተራማሽ ነው የሚለው የአሜሪካና ምዕራባውያን ነባር ትርክት እንዳለ ሆኖ በዋናነት ኢሳያስ በሶማሊያ የውስጥ ጉዳይ ጣልቃ እየገቡ ነው በሚል በአሜሪካና አጋሮቿ እንዲሁም በተባበሩት መንግስታት ድርጅት ሳይቀር የተለያዩ ማዕቀቦችን ማስተናገዳቸው የዚህ ማዕቀብ ዋና ነገር አቀጣጣይም ህወሓት በማዕከላዊ ስልጣኑ በነበረበት ወቅት የተፈጸመ እንደሆነ አይዘነጋም። አብይ አህመድ በፕሪቶሪያው ስምምነት ህወሓትን ከመጥፋት ካዳኑ በኋላ የተሳሳተ ስሌታቸውና የጦርነት ፖሊሲያቸው ዛሬ ላይ ለአፍሪካ ቀንድ አደጋ ይዞ መጥተዋል።